በአዲስ ቤት ለመጀመሪያ ጊዜ ለቅማሟ ለንግስቷ ተዜመላት። አይገልጠውም፣ ተዜመላት። ከዜማም ዜማ ተመርጦ ነው የተዜመላት። እናሳ ይገባታል ቅማምዬ። ሰላም ጤና ይስጥልኝ፣ ውድ የተከበራቸው የቻናሌ ተከታታዮች እንደምን ቆያችሁ ሁላችሁ? ዛሬ የተቃኘ የተቀነቀነ ሙዚቃ ነው ይላችሁ የመጥተውትኝ ያው እንግዲህ ሰሞኑን ቡራ ለየት ያለ ፍቅር ይዞታል። በቃ የእሱ የያዘው ፍቅር ደግሞ ከማንም ጋር የሚወዳደር አይደለም። በጣም ለየት ያለ በፍቅር በእንትን በሚስጥር ኖሮ ኖሮ አሁን ላይ እኛ ሳይገባን ነገሩ በሚስጥር ኖሮ ኖሮ አሁን ላይ ገብቶናል ትላላችሁ። ለማንኛውም ዛሬ ለሀይምዬ እንዲህ ሲል ነው ያንጎራጎረላት። አንቺን የመሰለ ቢኖርም ሌላ ሰው ላይን ይሞላል እንጂ የልብ አይዘምርም። እንደ ናርዶስ ሽቶ ጠረን ሽለምጄ ለሊቱ እንዴት ይንጋቀኑስ እንዴት መሽቶ ምናምን እያለ ከተሳሳትኩኝ፣ እንግዲህ ለሙዚቃ ምንም ያክል ብቃት ስለሌለኝ አርሙኝ እናሳ ምንድን ነው እንግዲህ፣ ሲቀኝላት ማለት ነው። አንቺን የመሰለ ሰው ሊኖር ይችላል፣ ነገር ግን ልብን አይመታም። የልብ አያደርስም ነው ሲቀኝ ማለት ነው። የልብ አያደርስም፣ የልብ አያሞላም፣ የልብ አይሞላም። ዋናው ለአይናችሁ ቢሞላ ዋጋ አይሰጠውም። አንድን ሰው ስታዩት እንደዚህ ዋ ልትሉት ትችላላችሁ፣ አይናችሁ ላይ ማለት ነው። ግን ልባችሁ ደግሞ መፍቀድ አለበት። አይን ብቻ አይደለም። አይን ያያል፣ ፈቃጅ የሚሆነው ግን ልብ ነው። ከልብ የሆነ ነገር ከልብ የገባ ነገር ያው ቶሎ አታወጡትም። ከልብ የገባ ነገር ቶሎ አይወጣም። ከባድ ነው። እናውጣውም ቢባል ራሱ በጠብ ሰዓት እንርሳ ብንል የወደድ ናቸውን ሰዎች ቶሎ አንድረሳም። አይደለ? ለምን ልባችን ውስጥ ስለታተሙ ስለተጻፉ እና የቡሩኬም የሙዚቃ ምርጫ በጣም ተመችቶኛል። ሌላ ሰው ሊኖር ይችላል አንቺን የሚመስል ነገር ግን ልቤ ውስጥ ልብ አይደርስም። አንቺ እንደ አንቺ አንቺ ነሽ እኔ ውስጥ ነው ሲተረጓጉ እና ለማንኛውም ግን እንዲቻላችሁት ነው የእኔ ጥያቄ። እንዲቻላችሁት የቡሩኬ አፍቃሪዎች እንግዲህ ቡራ በሚስጥር የኔ ውድ የኔ ጠንበለል የኔ ጀግና ሴት እያለ ሀይሚየን ሲያቆለባብሳት ኖሮ ኖሮ በስተመጨረሻ ደግሞ ወንድ ልጅ ነውና፣ ያ ሀይሚየን ቤት ነበራት በሰዓቱ ታማ በነበረችበት ሰዓት እንዴት እሷ ጋ ተቀምጠህ ብዙ ነገር ጅጅ ተደርጓል። ነገር ግን መሆንም ያለበት ግን እዚች ጋር አንድ ነጥብ ልንገራችሁ የከባድ ነው። ምናልባት ቃል እየተሳስተሻ ልትሉ ትችላላችሁ። አርሙኝ ከተሳሳትኩኝ ሴት ልጅ የፈለገ ሀብታም ብትሆን የፈለገ ሀብታም ብትሆን የፈለገ ቤት ቢኖራት አንድ ወንድ ልጅ እሷ ጋር እዛች ሴት ጋር ተጠግቶ ቢኖር ያው ባህሏ ማለት ነው። ምንጊዜም ቢሆን ይሰማዋል፣ የበታችነት ስሜት ነው የሚሰማው። ወንድነቱ የተነካ ነው የሚመስለው። ይሄን ነገር እንዳትዘነጉ። ምንም እንኳን ሀብታም ሆና እሷ ጋር ተጠግቶ ቢኖር በቃ የበታችነት ስሜት ይሰማዋል ወንድነቱ የተነካን የሚመስለው ምናምን ነገር እና ወንድ ልጅ በቦታው ሲከበር በቦታው ማድረግ ያለበትን ነገር ደግሞ ሲያደርግ በጣም ደስ ይላል። የሆነ በቃ አሁን ብሩክ ገንዘብ እያለው ሀይሚ ደግሞ ኖ ያንተን ገንዘብ አሁን ላይ ለሌላ ቅድ ላይ አውለው፣ እኔ ደግሞ ይህንን ማሳካት እችላለሁ፣ ቤት ማሳካት እችላለሁ ማለት አያቅታትም። ምሳሌ ነው የጠቀስኩላችሁ ማለት ነው። እሺ ብሎ ቢስማማ እንኳን ይሰማዋል፣ ከልቡ አይደለም እሺ የሚላት። ኖ እኔንኝ ይህንን ማድረግ ያለብኝ ምናምን ነገር ምንጊዜም ቢሆን እ በሶሻል ሚዲያ ተጣልተው ያው እነሱ ብዙም ያልሰለጠኑ መሆን አለባቸው እንደዛ የሚያደርጉ ተጣልተው፣ እኔ እኮ ነኝ ቤት እንኳን የለው፣ እኔ እኮ ነኝ ቤት አኖርኩትኝ፣ ከቤቴ ይውጣልኝ ምናምን ብለው ፍቅራቸውን ሲያጣጥሙ አንሶላ ሲጋፈፉ ያላየን ሰዎች ግንሳ የሆነ ሲጣሉ ቶሎ ቁስ ላይ ነው እንትን የሚሉት ጣታቸውን እንትን የሚሉት እንትን ላይ ቁሳቁስ ላይ ነው እና ይሄ እውነተኛ ፍቅር አይደለም ሲጀመርም፣ ማለት ነው። የእውነትም ተፋቅራችሁ የእውነት እውነተኛ ፍቅርም ኖሮ ተፋቅራችሁ ተጋብታችሁ እሱ ማድረግ እየቻለ እናንተ እንኳን ብታደርጉ ወንድ ልጅ መቼም ቢሆን መቼም የበታችነት ስሜት ይሰማዋል። በቃ የበላይ የሚያደርገው ከባድ ነገር የተባለን እሱ ሲያደርግ ነው። እሱም ሲያደርግ በቃ አለቀ። በፍቅር እንኳን ሴት ልጅ ብታደርግ እና ብሩክ አሁን እውነቴን ነው የምላችሁ በቃ አንደኛ ስሙን አድቷል፣ ሁለተኛ ነገር ደግሞ ማድረግ ያለበትን ነገር ነው ያደረገው። በስነ ስርዓት ነው፣ ይሄንን ገዝቶ ነው። ተከራይቼ ምናምን ሰፕራይዝ ያደረግኩሽ ምናምን እንዲህ ተከራይቶ ሰፕራይዝ ምናምን አለ እንዲ የለም። ስለዚህ እኔ በጣም ነው የኮረሁበትኝ ከሚባለው በላይ ማለት ነው። እንግዲህ ከእናቱን ቤት አስቀድሞ የእሱንና የሀኒሚን ማስቀደሙ በጣም በጣም በጣም በጣም የሚደንቅ ነገር ነው። እዛ ጋ ለእናቱ ያሰበዋለ እዚ ጋ ደግሞ ለእሱና ለሀይሚ ለነገ ለሚወልዷቸው ለልጆቹ ለመኖሪያ ልጆቻቸው ይሆናል። እንግዲህ ይሄ ቤት ልጅ ይደግበት ብሏል። አሜን ይደግበት፣ ይወለድበት፣ ይህ አራት ልጆች ይወለዱበት ብለናል እኛ ራሳችን። መቼስ በቤት ኪራይ አራት ልጆች ይወለዱ ወይንም ልጅ እንትን ይበልበት ምናምን የሚለውን ሀሳብ በፍጹም ሀይሚን ብትሆን ብሩኬ አያስቡትም። የምሬን እምላችሁ አያስቡትም ግን ይሄን ነገር ደግሞ እንደዚህ ስል በሌላ ነገር እንት እንዳታስቡት ምን ችግር አለው ቤት ተከራይቶ የሚኖር ሰው ያለ የለ እንዲህ ምን ችግር አለው ምናምን ያንን የምናደርገው እኮ ገቢ ሲያጥረን ነው ገቢ ሲያጥረን ሌላ ተጨማሪ ደግሞ ልጆች የምናስተምር ከሆነ ያንን ነገር ለማሳካት ብለን ነው እንጂ ያንን ቤት ተከራይተን ተንጠላጥለን ምናምን የምንኖረው እነዚህ ሰዎች ደግሞ ማድረግ እየቻሉ እንደዚ ቤት ክራይ ላይ ሆነው ልጅ ወልደው ልጅ እናሳድጋለን የሚለውን ሀሳብ በጭራሽ ብሩኬም አይስለውም፣ ሀይሚም አትስለውም። ያው የሆነ ጊዜ ደግሞ ለሀይሚ ሰፕራይዝ ያደረጋታል። እኔ ኳንችን ሰፕራይዝ ሊያደርግሽ ፈልጌ ነው ምናምን ይላል። ጠብቁ፣ እንጠብቃለን። ቀጣይ ደግሞ ያው አብሯቸው የሚኖረውንም ዛሬ ይፋ ሊያደርጉልን ይችላሉ። ለማንኛውም ፍቅራቸው ጨምሯል፣ ያብዛላችሁ። ከዘን በላይ ግን እኔ በጣም እያዘንኩኝ ነው። ለምንዶ ታቃላችሁ? እንደዛ በጣም ግራ እየጋባ እየተጋባውኝ እያዘንኩ ነው እያዘንኩትኝ። በማን መሰላችሁ? በብሩክ አፍቃሪዎች ነው። እውነት ነው ምላችሁ በሕይወት ይኖራሉ ብላችሁ ታስባላችሁ? እኔ አላስብም። በሕይወት አይኖሩም። በእርግጠኝነት በሕይወት አይኖሩም። በሕይወት አይኖሩም። በሕይወት ካሉ አሳውቁን። እንግዲህ እንወቅ፣ ማወቅ አለብን ውዶቼ፣ ማወቅ አለብን። እና ለማንኛውም ግን የእናንተ ሀሳብ አስተያየታችሁን በኮመንት አስቀምጡ። የእኔ ሀሳብ ይሄ ነው። ጠንካራ ነኝ ማድረግ እችላለሁ፣ እኔ ይህንን ማድረግ እችላለሁ ምናምን ብላችሁ ማድረግን ብትችሉ ራሱ እንትን ይላል፣ ላይክ ይሰማዋል። ወንድ ልጅ፣ ወንድ ልጅ ሲጀምር ሴት ልጅ ቤት ሄዶ ከኖረ ያኔ ነው ክብሩ እንደተነካ የሚሰማው እና ይሄንን በማድረጉ እኔ ብሩኬ በጣም ነው ደስ ያለኝ። መቤቴን ነው ምናች ጅግና ነው የምር ጅግና ነው የምር እና ሁሉን ነገር በሂደት እንደዚህ ማስተካከል በጣም አሪፍ ነው። ቀጣይ ደግሞ የእናተህን ቤት ለማየት ያብቃን። እንደዚህ ተስተካክሎ እንደ ሀይምዬ ፈገገግ ሲሉ እናትህ ለማየት ያብቃን። ሀይምዬ፣ ከዚህ በኋላ እንግዲህ ምንም ነገር ብቸኝነት አይሰማሽም ስጋት አይሰማሽም። እክል ይመጣብኝ እኔ ብቻዬን ነው ወይም ኖሮ ደህንነት ያሳስበኛል ምናምን ነገር የለም። በነፃነት ነው የምትኖሩ ከዚህ በኋላ ማለት ነው። ፈታ ብለሽ ከሸበላሽ ጋር ከመከታችሁ ወንድማችሁ ጋራ ምናምን ነገር እንደዛ ነገር